ለዛ ኩም ከእናንተ ብዙዎች አስተማሪዎች አይሁኑ የሚለው ቅዱስ ያዕቆ በመለክቱ ከእናንተ ብዙዎች አስተማሪዎች አትሆኑ አይሁኑ። አለቅ ዮሐንስ ወንጌልን አስጠናለ ግን ከሰው ስጋን አልነሳም። ዝምሩ በዛ ውስጥ አለፈ አይነት ነገር ቫለንቲኖች ትምህርት ማለት የኦንሊ ጂሰሶች ትምህርት፣ የኦንሊ ጂሰስ ትምህርት ሲያስተምር ኖሮ ኖሮ ኖሮ አምስተኛው ዓመት ላይ ማለት የዛሬ አምስት ዓመት ዮሐንስ ወንጌልን ስናጠና እንዲህ አልኩት ስህተት ነው። በስተት ነው ማለት በስተት ነው ሲል አንተ በጌታ ስም እንደዚህ አይነት ስተት እኮ አደገኛ፣ ይሄ የሚገድል የሚገድል ሊተራሊ የሚገድል ምንፍቅና ነው። አሁን ለነሱ አይደለም ለፕሮቴስታንቶች ይሄ የሚገድል ምንፍቅና አይደለም። ስለዚህ ቀለል አድርገው ስለሆነ የሚያዩት አይ በቃ እንዲህ ነውና ብሎ ቀለል አድርገው ነው የሚያልፉት። ግን የሚገድል ነው። ይሄንን የሚገድል ምንፍቅና ቀለል አድርገው እዛው ጋር ነው እራሱ እዛው አዳራሽ እንዲህ እኮ ነው ብሎ ተናገረ። አለቀ በቃ ከዛ በፊት ያንን ያንተን ትምህርት ሰምተው የሞቱት ሰዎች ቀላል ስታት ቢሆን እሺ ይሄ ቀላል ሰት ራሱ አይደለም። አ ተውት ስ ተውት ትላለ እና አስቸጋሪ ነው። እና አንት ሹ ፕሮቴስታንት ካለ ግባብዬ ነበረ የሚገቡ አይመስለኝም። ልክፈትላቸው፣ ቆይ ድንገት ከመጡ አባለ እሱንም አንተ ስህተት ነው ኤርሚያስ ትክክል ነው የሚል ካለ ኮመንት በደንብ አይታየኝም። እኔ ካያያችሁ እንትን አሉ። እሺ በቃ አለው የሚል ክርስቲያን ካለ አስገብዋል። ራሱ አይመጣም። አንባቢው ራሱ ለምን በጌታ በምን ታምር? አባ ቢመጣማ በደስታ እና ለመምጣት ሞክር። መምጣት የሚፈልግ ሰው ካለ ይምጣ፣ ያሳየን፣ ቼክ እናደርገው አብረን ምናምን። ሴትዮ ጨምላቀ ማማይ ነው፣ ደግሞ ሌላ ሰው አይደለም። አክሊል ተሳደበ ብላችሁ ደግሞ እንዳታዝጉ፣ ማማይ ነው። ማማይንስ ቢሆን ለራሱ እህቶችም አይራራም ይማ እሺ ናቱ እንዴት ናችሁ? ቃሌት ያሰማል አኪዋ እንዴት አመሻችሁ? ሁላችሁም ከስርም ያላችሁ እንኳን አደረሳችሁ ብያለሁ። አሜን አሜን አለን ይመስገን አምላክ። በነገራችን ላይ አኪዋ በሉትራን ማለት ነው ቅዱስ ጊዮርጊስ ኢቨን ቸርቻቸው ራሱ ይሰየማል ማለት ነው። ሉትራን የሆኑ ያውቁታል እና የራሳቸው ቤተክርስቲያን በቅዱስ ጊዮርጊስ ምናምን ይሰይሙታል። በሱ በቅዱስ ጊዮርጊስ ብቻ አይደለም። አክቹዋሊ ግን በተለያየ ሀገር እስፔሻሊ በጀርመን በቶሮንቶ ምናምን የሚገኙት እንደዚህ በብዛት በቅዱስ ጊዮርጊስ ነው ስያሜ። እሱ ብቻ ሳይሆን ደግሞ ኮሚሞሬሽንም አለው መታሰቢያ ሁሉ አለው ማለት ነው። አዎ በውጭ ያሉ ፕሮቴስታንቶች እነሱ ኖርማል ነው። ልክ ወደኛ ሀገር ስትመጣ ነው። ሌላ ሴትዮ ስምሽን አታጽፊብኝ። ምግቢ ኮን እኔ ግቢ ሳባት የለችም። አሁን መሰለኝ ካለች፣ ግን ካለች ነኝ በጣም ተጽዕኖ እየፈጠርሽ ነው ሴትዮ። ተዋት የምትገባት ይመስለኛል። ባየት አድርጊያታለሁ። ከገባች ትገባለች። እና ያው ገብታለች። ሽፍቱ በቃ እኔ ኮመንታሪ ችኩ የትም ይሉም በቃ ይመቻችሁ። ምንድነው? ምን አድርጎ ነው የምትይኝ? ሴትዮ እንዴት አመሻችሁ? ወንድማችንላክ ፒስ። ያው እኛ ጥምቀት ያልወሰዱ ሰዎችን እኮ አናወራም። ለዛ ነው በጊፍት

በእውነት በጣም ልቦናችንን የሚለካ ትምህርት ልናወጣ ነበር፣ ግን ምንም ሕጸጽ የለውም። በቃ ፈለግ ከጀርባ እንደፈለገባት ሆን የሚለኝ እስኪ ሁላችሁም ፈለግ አትናቴዎስ፣ በጌታ ፈለግ አትናቴዎስ ተጽዕኖ ፈጣሪ በሉ። ሁላችሁም አንዴ ኮመንቱን ክፈትላችሁ ደግሞ ላክ ልኩአረ የምንው እየተጻፋ አይታየም። ፓሰር ሶፊ ፓሰር ሶፊ ብዬሽ እያለሁ እንደዚህ አደርጋለሁ ኮመንት ኖፊያ አደርግና ተጽዕኖ ፈጣሪ ይበሉ ይለው እና ምን ምንድነው አንድ ላይ ናችሁ መሰለኝ፣ ለአገልግሎት ተሰማርተው መሰለኝ። አንተ ራስ አብራችሁ አለ እንዴ? ኧረ ፓፓ፣ እኔ ቤት ነኝ። ጸሎቴን አድርጌ ምናምን ነገር አሁን ደቀ ብዬ ማችን፣ ለእናንተ መልእክት አለው ይመስለኛል። ዝም ብለ ነገራቸው። የሚጠመቁት ናቸው ተጠማቂያን፣ አዳዲስ አሪፍ ነው። እግዚአብሔር ይመስገን።

የሆነ ጊዜውን አስታወስናችሁ መሰለኝ። ተኮልኩለን እዚህ ጋር የመቄዶኒያውን እኒድበት እንዴ ዛ ላይ የመቄዶኒያ ያኮረፉ ሰዎች አሉ። እዛ ፕሮግራም ላይ ፓፓ እንዳንሄድባችሁ፣ እንግዲህ ሁሌሽም ዝም በይ። ወይ ወይ ማይክ ላለማንሳት በጣም እየጣርኩ ነው። ጋዴ ግርጣት ግርጣት ሰላም አላልኩ፣ ይቅርታ። በጣም እንደና እቺ ወንድማችን ሰላም ነው ሰላም ነው ወንድማችን። አረ በና አሁን ልብን ዝቅ አድርጋችሁ ሰላም እደር ብላችሁ ሰላም አክሲ ወንድማችን ማማዬ ታጫዬ ኦኬ፣ መጨረሻ ላይ የመቤታችን አንድ ነገር እንሰማለን ስትሉ ነበረ። እሺ ምን ይከፈትላችሁ? ምረጥ ስ ልደተ ቃል ድንግል፣ ምን ታደለው ማርያም፣ ወይ ጽጋሽ በዛ የሚለው ይከፈትልና ት ባረገ አኩርፌ ሄደን ለብቻ ቤትን ትከፍታለን። ይቁጨነቀኝ አረ ቀላል ቀላል እንጂ ደስ እያለኝ ነው። ያንተ ምን ያድርገው? አይከስሉ ብሬለው በእኔ ሆነ ዛሬ አድርገው አይከፍትም። በእኔ ይሁንብ አውርድ ይሁንብ። ዛሬ አይከፍትም። እውነት ነው። አውርድ ይሁንብ። ቢሚ ነች አንቺ ወይስ ቀይራ ነው? ሌላ ሰው ነው ያሳያችሁ። መዝሙር ከመክፈት በፊት ታስቀስፈን በፊት ወንድማችን ከትላንት ጀምሮ በቃ ሶስቴ ነው፣ ስንት ጊዜ መሰላችሁን እየደጋገምኩ። ትላንትና በነበረው ውይይት ላይ ጋዲ ነግሬያችኋለሁ። ሴታን ነበር። እሺ ስላሴን እያብራራለት ይህንኛው ኡስታዙ ፖለቲካ ሊሰ ወንድማችን ከመረጃ ሁሉ በጣም ረቀሀል የምንለው እኮ ለዚህ ነው። አኬ አዳምጦሽ ባጭሩ ኤፍሬም ትናንት ከተናገራቸው ሙሉ ንግግሮች ውስጥ ቁም ነገር ያለው ይሄ ንግግር ነው።